እውነት ነው የምላችሁ፣ የሆነ ሰዓት ላይ ችግር ሲደርስባችሁ ስታለቅሱ ያያችሁ እና ከዚህም ከዛ ምስኪን እኛን ረዳታለን ከጎንሽ ነን ምናምን እያሉ ሳታስገድዷቸው ማለት ነው፣ በራሳቸው ፍቃድ ይሰጡና የሆነ ሰዓት ላይ ተቀይራችሁ፣ ተለውጣችሁ ያ እንባችሁ ታበሱ የሆነ በቃ እድገት ላይ ስትሆኑ ትላንትና እኛ ረተነሽ፣ ትላንትና እኛ እንደዚህ አደረግነሽ፣ ትላንት እኛ ሰው አደረግነች። ሰው የሚያደርግ አንድ አላህ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነገው በይ ያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። ውድ ቤተሰቦች የመወዳቸው የማከብራችሁ ዘርም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላለሁ። ውድ ቤተሰቦች ሰዎች እንግዲህ ቪዲዮውን ከመግቢያ አይታችኋል። የረዋንን ቪዲዮ ማለት ነው። ረዋን በድጋሚ እያስለቀሷት ነው እያለቀሰች ነበረ። የሆነ ቦታ የሆነ ነገር አደርግልኝ ባሉኝ ቁጥር ሀታ ስልክ ቁጥርሽን ስጪኝ ብለውኝ አልሰጥም ካልኳቸው፣ እንግዲህ ሶሻል ሚዲያ ላይ ለምታውቁ ሰው ሁሉ ስልክ ቁጥራቸው አሰጡ አስባችሁታል። እንዴት ነው እንትን ማለት የምችሉት? እና ስልክ ቁጥርሽን እንኳን ስጭ ሲሉኝ አልሰስላቸው አንቺ ማን ሆነሽ ነው ትላንትና፣ እኛ ሰው አድርገነሽ ይሉኛል፣ አለች ሱቁ እሱ ቁሰጅንልኛ አለች። ከዛ ሱቅ ወስደሽ አስተዋውቅንብኛል። በእኔ ዝም ቢወስድ ተጠያቂ ነኝ። ስለዚህ ነው ያልችልም በመላቸው ሰዓት ያጥረገርጉኛል አለች። ትላንትና እኛ ሰው አድርገንሽ፣ በትላንት ስትነፋረቅ ደርሰንልሽ ይሉኛል። በደካማ ጎኔ ይመጡብኛል ብላለች። እና በጣም ነው ያሳዘነችን። እውነትን ለመናገር ግን በጣም ያሳዘነኝ ምን እንደሆን ታውቃላችሁ? ሀበሻ በቃ እንደዚህ ነው ሁልጊዜ። ሀበሻ አይቀየርም። ሁሌም እንደዛ ነው የሆነ ሰዓት ላይ ወጥቃችሁ ካነሳችሁ ሁልጊዜ በዛች ደክመታችሁ፣ በዛች ውድቀታችሁ በቃ ይሁን አንድ በደካማ ጎናችሁ እየገባ እናንተን በቃ ወደኋላ ለመጎተት እናንተን በቃ ዝቅ እንድትሉ መልሳችሁ እንድታለቅሱ የሚያደርጉ ነገር በቃ ይወዳሉ። ሀበሻ ስራውን ማደናቀፍ፣ ወደኋላ መጎተት እና ይሄ የሀበሻ ስራው እንደሆነ ሁላችንም እናውቃለን ብዬ አስባለሁ። የሆነ ሰው ሁል እናንተ ሁል ጊዜ አልቅሱ፣ ሁልጊዜ ሁል ጊዜ ሊረዳችሁ ፈቃደኛ ነው። ነገር ግን እናንተ ሰው ሆናችሁ ተለውጣችሁ፣ ተቀይራችሁ ወይ ትንሽ ከዛ ሰው የተሻለ ስትሆኑ የሆነ የተሻለ ቦታ ሲያያችሁ በቃ ያለ የሌለ ምክንያት አምጥቶ ያችን የነበራችሁበትም ሊያስታውሳችሁ ይፈልጋል ማለት። ምክንያቱም ያንን ህመማችሁን ያንን ስቃያችሁን እንድትረሱ አይፈልግም። በቃ ሁል ጊዜ በደካማ ጎናችሁ እየገባ ያስለቅሳችኋል። ስለዚህ የሀበሻን ስራ ስለምናቅ ማለት ነው፣ ምን ማድረግ ነው ያለብን? ያንን ነገር እርሰት ታደርጋችሁ ትረሱታላችሁ ማለት ነው። ከዛ በኋላ ለዛ ሰው ለምንድነው ፊት የሚሰጡት? እኔ የገረመችኝ ረዋናት ማለት ነው። ረዋን ያኔ ስታለቅስ፣ በቃ ሰው በፍላጎቱ ነው የሰጣት፣ ፈልጎ አይደለም የረዳት ሰው፣ አስገድዳ አይደለም የተቀበለችው። ማንኛውም ሰው እንደሚረዳ ማንኛውም የተቸገረ ሰው እንደሚረዳ ረዷት፣ ከችግሯ ወጣች። እንዴ ለምናቸው፣ እባካችሁ እርዱን፣ እርዱን፣ እርዱን ብላለች። እርዳታ ያን ጠይቃለች። ነገር ግን ማንም ሰው ተገዶ አረዳም፣ በፈቃዱ ነው የረዳው። አንድ ሰው በፈቃዱ እስከረዳ ድረስ መንጫጫት የለበትም። እንደዚህ የሚያስጨንቀው ከሆነ ደግሞ መስጠት የለበትም። ሁልጊዜ እድሜ ልኩን ያቺ ገንዘብ ያቺ የሰጣት የሰጣት ገንዘብ ሁልጊዜ የምታስጨንቀው ከሆነ ለምን ይሰጣል? መጀመሪያ እን ማን አስገድዶ ሰጠ? ሰው በፈቃደኝነት አይደለም ይሰጠው ከሰጠ በኋላ ደግሞ ለምንድ ነው የሚያለቃቅሰው? እነ ራዋን ደግሞ ማድረግ ያለባት ነገር ለምን ለዛ ሰው ፊት ትሰጣለች ነው? ለምንድ ነው የምታለቅሰው? እኔ ወላ እዚህ ላይ በጣም ነው ያሳዝነኝ። የምን ማለቃቀስ ነው? የምን ማነፋረቅ ነው? እንደምን ነው ያኔ ረዳነሽ ያኔ እንዲህ ያደረገን አለች፣ ቅብጥርሲ። ለምን ረዳችሁኝ ካልፈለጋችሁ? ለምን ረዳችሁኝ? በያቸው ወላ። ካልፈለጋችሁ ለምን ረዳችሁኝ እንዲ፣ አስገድዳ ነው እንዲ የሰጧት። አረ ሀበሻ ወላሂ በጣም ነው የሚገርመው እኮ በቃ ጨራሽ። እኔ ብሆን ማለት ነው ብሎክ ነው ማደርጋቸው፣ ወላሂ ብሎክ ነው ማደርጋቸው። ምክንያቱም እኔ ችግር ላይ ከሆንኩኝ ፈልጎ ከረዳኝ በኋላ እኔ ሰው ሲሆን የሚመቃኝ ከሆነ ያ ሰው ሆን ብሎ ነው የሆነ በቃ ላይ ምሰል ነው እንጂ የረዳኝ ለኔ ያስቦ አይደለም ማለት ነው። በነገራችን ሀበሻ አብዛኛው እንደዛ ነው። አብዛኛው ሰው ሲረዳ አይቶ ለይምሰል ለማሽቀበጥ እክሌ እንዲያደርግ እብል እክሌ ድምጽ ሆነ እክሌ ረዳ እንዲባል ነው እንጂ ከልቡ በቃ ደብቆ የሚሰጥ ሰው የለም። ለዛ ነው ኮ በቃ የሆነ ሰዓት ላይ ታንቀጠቅጣቸዋል። እኛ እኛ እንዲያደርገን እኛ እንደዚህ ብለን አትብሉ፣ መጀመሪያ አትብሉ፣ በኋላ የሚያንቀጠቅጣችሁ ከሆነ ማለት ነው። እና ራዋን ማልቀስ የለባትም ካለቀሰች ማለት ነው መቼም እነዚህ ሰዎች አይተዋትም። እናንተ ካለቀሳችሁ የሚያስለቅስ አይጠፋም፣ ከቅርብም ከሩቅም የሚያስለቅስ አይጠፋም። የማልቀስ የለባችሁም። እናንተ ካለፋችሁት በኋላ ያንን ችግር መከራ ወደ ኋላ መመለስ የለባችሁም። በቻላችሁት መጠን ለሰው መልካም መሆን ጥሩ ነው። ነገር ግን ያልሆነውን ሁኝልኝ ብሎ ካልሆነ አንቺ እንደዛ ማቶኝ ኮል ትላንት እኔ ረድቼሽ ማረጂ አለሽ ማረጂ አለሽ ያንን ገንዘብሽን ይዘሽ ጊቤ ወላሂ በጣም ነው የሚያስጠላው። እንዲህ ሰው ባደገ ቁጥር ሰው በተቀየረ ቁጥር ደማችሁ የሚፈላ ከሆነ ለምን ተረዳላችሁ? ማርዱ አላችሁ። ከረዳችሁ በኋላ ደግሞ እኛ ሰው አደረግነሽ አትበሉ። ሰው የሚያደርገው አንድ አላህ ብቻ ነው። ሲጀመር እች ልጅ ሰበብያ ሆኖዎት ነው እንጂ አላህ ስብሀኑ ተዓላ ነው ያሳካላት። መጀመሪያም ልጅቷ አታ አይደለም ገንዘቧን ተነጥቃ ተዘርፋ ነው። ያንንም ደግሞ ሀቢባ እርዳታ አደረገችላት። ትተካላት መስራት የምትችል መለወጥ የምትችል ሰርታ ራሷን ቀጥ አድርጋ ሱቋን ከፍታ ሌላ ሰው እንኳን የምትተርፍ ሰው ናት። እንኳን ለራሷ የሚያቅታት ሳይሆን ግን፣ ገንዘቧን ተበልታ በሀያሎች እኛ ጉልበተኞች ነን ብለው ብቸኝነቷን አይተው ገንዘቧን ስለቀሟት እንጂ ሲጀምር እርዳታ አያስፈልጋትም ነበር። የማንም እርዳታ እሷ መርዳት የምትችል ነበረች። ነገር ግን ገንዘቧን ስለተወረሰች እንግዲህ ሰው እጅ ላይ ጣላት ማለት ነው። አላህ ደግሞ አግሮቶላት፣ በዚህም በዛም ተብሎ ገንዘቡ ደርሶላት እንግዲህ ስራዋን ጀመረች። አልሐምዱሊላህ እናንተ አይደለም ሰው ያደረጋችኋት፣ አላህ ነው ሰው ያደረጋት። እንዲህ ሰውን አታደና፣ እስኪን ቅፋት አትሆኑ እስኪ የራሳችሁን ኑሮ የራሳችሁን እንትን ፈልጉ። ሰው ሲያጥቅ አልቅሱ። እናንተም ለማደግ፣ እናንተም ለመቀየር፣ እናንተም የእሷ ቦታ ላይ ለመድረስ ስሩ እሷን ከምታደናቅፉ። ሀበሻ እኮ ለዚህ ነው የማያልፍለት በነገራችን ላይ በቃ የራሱን ትቶ የሰው ብቻ ነው የሚያየው። ወላ ምቀኝ፣ ተንኮለኛ፣ ሸረኛ ቢባል ሀበሻ ነው እና በጣም ነው የሚያሳዝነው። ግን ኔረዋንም እንትን ብላኛለች አበሳይታኛለች። እውነት ለመናገር በሆነ ባለሆነ ማለቃቀስ፣ ምን ያስለቀሳት ደግሞ? ገና ለገና እኬሌ እንዲህ አለኝ፣ እኬሌ እንዲህ አለኝ፣ ቮይስ አድርገው እንዲህ አሉኝ ብላ ገና ለቅስ ተመርታ አለቅሳለች። በነገራችን ላይ ይሄ ብቻም አይደለም ያስለቀሳት፣ የሰዎቹ ወሬ፣ እዛው ወሬያቸውን ቀቅለው ይብሉት ማለት ነው። ለነሱ ማልቀስ የለባትም ነገር ግን በጣም ያሳዝነኝ ምንድን ነው ኦርደር አድርገው እቤታቸው ኦዲንታቸው ድሪቨሪ ሲወስተው ብሎክ ያደርጉኛል አላላች። ይሄ በጣም ያሳዝናል። እውነት ለመናገር ምክንያቱም እች ልጅ ኦርደሩን ስታመጣው ተናግራ እነሱ በነገሯት ቢያዝ እነሱ በነገሯት መጠን ነው የምታመጣው። ያንን ያመጣችውን ኦርደር ሌላ ሰው ምናርባት ላይገዛት ይችላል። እሷ ባሰራ ለዛ ሰው ባሰራችው ስታይል ወይም ልክ ሌላ ሰው ላይፈልግ ይችላል እና እዚህ ጋር ከሳራ ነው የምትሆነው። እና እንደዚ የምታደረጉ ሰዎች ወላሂ አላህን እንድትፈሩ ይገባል ማለት ነው። በነገራችን ላይ አንዳንድ መጥፎ ነጋዴዎች አሉ፣ የሚያበሳጩ መጥፎ ነጋዴዎች አሉ ማለት ነው። ግን ሰው እየለያችሁ፣ ረዋን በጣም ምስኪን ልጅ ናት ማለት ነው። አንዳንድ መጥፎ ነጋዴዎች አሉ ስላችሁ፣ ለምሳሌ ገዝተውም እንደዚህ ብሎክ አድርገው የሚጠፉት አንዳንዶቹ ያው የተረገሙ መጥፎዎች፣ ተንኮለኞች ናቸው። አንዳንዶቹ ግን ወላሂ በጣም በጣም አንጀታቸው ስለሚያር ነው። ጭራሽ ያልጠለባችሁትን እኮ ነው የሚልኩት አንዳንድ ነጋዴዎች ማለት ነው። ጭራሽ ያልጠለባችሁት የተቀደደ ልብስ ያላዘዛችሁት፣ ያላያችሁትን በቃ ምንም የሆነ በቃ አወዛግበው ወላሂ በጣም ነው የሚያበሳችሁት አንዳንድ ነጋዴዎች በነገራችን ላይ ማለት ነው። ልክ እንደነሱ ምናልባት እንደዚህ ያን በቅ የሌሎችን ነጋዴዎችን በቀል ምናልባት እሷ ላይ ተወጥተውባት ሊሆን ይችላል። አንድ ቀን ላይ ብላይ ስከታተል አንዷ ምን አለች፣ የሆነ ልብስ ያልሆነ ልብስ ላኩላት አለች። በስተት ያልሆነ ልብስ ልካላት ከዛ ቀይርልኝ ትላታለች። ልትቀይርላት ተስማምታለች። ከተስማማች በኋላ እሷ በምትፈልገው ቀን አልቀየረችላትም ማለት ነው። ከዛ ያቺ ልተናዳ ማለት ነው። እንዴት እኔ በምፈልገው ያው እንግዲህ ለፕሮግራም ፈልጋ ይመስለኛል ልጅቷ ማለት ነው። ከዛ ያቺ በሌላኛው ቀን ልትቀይርላት ድራይቨር ይልካ ልፍቅዋንድ ልክላታለች። ከዛ ድስት የድስት ኪዳን ላከችልኝ አለች። ወላይ በጣም ነው የሳኩት ማለት ነው። የድስጥ ኪዳን እንግዲህ ልብሱን አስቀርታ የድስጥ ኪዳን ላከችልኝ አለች። አስባችሁታል። በቃ እሷ በጣም ረር ቅጥል ስላለች እሷንም በቃ ለመጉዳት ብላ ድራይቨሪውን ባዶ ላ ለበላ ግን እንደዚያ ያደረገ ሲብላ በጣም ነው ተገርመው ሲያወሩ ነበረ። በጣም ብዙ እንደዚህ አይነት ሰዎች ያጋጥሙናል ሲሉ ነበረ። እና ነጋዴዎችም አስቸጋሪ ናቸው፣ አንዳንድ ነጋዴዎች ማለት ነው። ወላ አንዳንድ ነጋዴዎች በጣም ያስቸግራሉ። እኔ ራሱ ስንቶቹ አጋጥመውኛል። ቀይሩ ስትሏቸው ደግሞ ጭራሹ ብሎክ የሚያደርጉ ሁሉ አሉ ማለት ነው። በዛው ልክ ደግሞ አንዳንድ ደግሞ ገዢዎችም እንደዚያው ማለት ነው። ብቻ በጣም አስቸጋሪን። እውነት ለመናገር ኦንላይን እንትን ማለት በጣም አስቸጋሪ ነው። ጥንቃቄ ማድረግ ያስፈልጋል። ለማንኛውም ራዋንዬ ግን ጠንከር ማለት አለባት። ማልቀስ የለባትም። ካለቀሰች ዘላለሟን ሲያስለቅሷት ይኖራሉ። ሀበሻ እንደሆነ ሰውን ማስለቀስ ይወዳል። ስታለቅሱ ሊረዳችሁ ይሞክራል። እረዳችኋለሁ ብሎ ከጎናችሁ ይቆማል ማለት ነው። እናንተ ግን በእግራችሁ ልትቆሙ ስትሉ አደናቅፎ ይጥላችኋል። በቃ ሀበሻ ምንድን ነው እሱ እንትኑ ማለት የሚያስደስተው ምንድን ነው ሁሌ እንዲረዳችሁ፣ በቃ ሁሌ እሱ እያመሰገናችሁ ልትኖሩ፣ ሁሌ ከእሱ የበታች ሆናችሁ እሱ ከላይ ጣብ ሲያደርግላችሁ ያችንን እየተቀበላችሁ እንድትጎርሱ እንድታመሰግኑት፣ ብቻ ነው የሚፈልገው። በራሳችሁ እንድትቆሙ፣ እንድትቀየሩ፣ እንድትለወጡ፣ እንድታድጉ አይፈልግም። በቃ ሀበሻሄ ነው በቃ ስራው ማለት ነው። ስለዚህ እንደዚህ አይነቱን ሰው አለመስማት ማለት ነው። እለፉት። እንደዚህ አይነቱን ሰው ወላሂ አለመስማት ነው። ትናንትና እንዲህ አረጌልሽ፣ ትናንት እንዴ ማንኛውም ሰውኮ ይቸገራል። ይህ እኮ በቃ ዱንያ ላይ ስንኖር ማለት ነው ያለውም ያጣል፣ የሌለውም ያገኛል። ገንዘብ ይሄዳል ይመጣል ማለት ነው። እና በዚህ ምድር ላይ የማይቸገር ሰው፣ የማይፈተን ሰው የለም። ስለዚህ እንደ ማንኛውም ሰው ተቸገረች ተረዳች፣ አለቀ። እናንተም ነገር ስትቸገሩ ትረዳችኋለች፣ ይከፈላል ብድራችሁ፣ በቃ አለቀ ነው። በቃ እንዴ እችልች ከዚህ በፊት የተቸገረ ሰው ሳትረዳ ቀርታ ነው ረታለች። ማንም ኢትዮጵያዊ የሚያደርገው ነገር፣ ለየት ያለ ነገር አላደረጋችሁም ማለት ነው። እንደ ማንኛውም ኢትዮጵያ ረዳቻት። አለቀ። እንዴ የምን ማለቃቀስ ነው እኛ እንዴ አርገን እኛ ወላሂ በጣም የሚዘጋው እንደዚህ አይነት ነገር ማለት ነው። ለማንኛውም ራዋንዬ ጠንከረ በይ፣ ያወራ ያውራ ማልቀሱን ትተሽ፣ እንደዚህ የሚያስጨንቁሽ ሰዎች፣ እንደዚህ ብለው ወደ ሀላል የሚጎትዱሽ ሰዎች ብሎክ እያደረግሽ መከላከል ወይም ደግሞ እነሱ በሚመልሱልሽ ልክ እነሱን መልሻቸው ማለት ነው። ከሰደቦች ጥርብ አድርገሽ መልሽላቸው በቃ አለቀ። ምክንያቱም ክብር የማይወድበት ሰው አለ። ስታከብሩት የማይወድ ሰው አለ ማለት ነው። በሰላም ስትመልሱለት የማይመቸው ሰው እሱ በመለሰላችሁ መንገድ መመለስ ነው፣ በመጣበት መንገድ ማለት ነው። ስለዚህ እንደዚያ ነው ማለት ነው። ለማንኛውም በጣም አሳዘናኛለች። የጣልባችሁ ኦርደር አድርጋችሁ ጠለባታችሁ ሲመጣ ብሎ ከምታደርጉ ሰዎች ወላ ያላ ልትፈረው ይገባል ማለት ምክንያቱም እነሱ የሚያመጡት በእናንተ ባዘዛችሁ ትእዛዝ መሰረት ነው። ያ ትእዛዝ ለሌላ ሰው አይሸጥም። ምናልባት አንዳንድ አሁን ለምሳሌ ሺጂ ምናምን የመሳሰሉ ሊሆን ይችላል። አሁን ለምሳሌ በራሳችሁ ግያስ የምታሰሩ ከሆነ ሊሆን በቃ፣ እናንተ በትእዛዝ የምታሰሩ ከሆነ ሌላ ሰው አይወስደውም። እነሱ ኪሳራ ነው የሚሆኑት ማለት ነው። ስለዚህ ልንተዛዘን ይገባል። አላህንም ደግሞ ፍሩ ማለት ነው። ምክንያቱም እነሱን ስታከስሯቸው ምናልባት እነሱ ላይ ይከስሩ ይችላሉ አላህ ይክሳቸዋል። ሌላ ሰው ገዝቶት ግን እናንተ ላይ ክፋት ነው። እናንተ በሌላ በኩል ትበላላችሁ ማለት ነው። ምክንያቱም ክፋታችሁ፣ ሌላ ሰው አክስራችሁ እናንተ የምትጠቀሙበት ነገር አይኖሩም። ዞሮ ለእናንተ ክፋቱ ለራሳችሁ ይደርሳችኋል ማለት ነው። ክፉ መስራት ክፉ ነው። ከጠለባችሁ ጠለባታችሁን ተቀበሉ። ካላመናችሁበት መጀመሪያውን አትጥልቡ ማለት ነው። እና ጥሩ አይደለም። ለማንኛውም በጣም አበዛዎት መሰለኝ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።